ስሜ አብድርቃሪ ሰይድ እባላለሁ። ያው የመጣሁትም ከጉራጌ ዞን ከቻሃ ወረዳ ነው። የመጀመሪያ ሶስት ነበርን በሱስ ተጠቅተን ለአስር ዓመታት ቆይተን ነበር። ሱሱ ያመጣሁት እኔ የሁለት ወንድሞቼ አሳክማለሁ ስል ከአቅሜ በላይ ሲሆንብኝ ሱስ ጀመርኩኝ። ማስተማሩን ከማስተማር ውጭ ሆንኩኝ። በሚዲያ ወልቂጤ ነው መሰለኝ ተከታትሎ ለነዒማ ጠቆማት። እሷን ደግሞ ሰው ጨምራ እራሷ ሄዳ አገር ቤት አይታን ለመጀመሪያ ጊዜ አየችን። ቃለ ጥያቄ ያደርገችልን ከቤት ይዛን ወጣች። ከቤት ይዛን ከወጣች በኋላ ቀጥታ ወደ እሷ ማገገሚያ ሳይሆን ስጦታ ሆስፒታል አስገባችን። ስጦታ ሆስፒታል ለአምሳ ቀናት ህክምና ተከታተልን። ከአምሳ ቀን በኋላ ቤት ተከራይታ እሷም ማስፈልገው ነገራቶች በሙሉ አሟልታ እየተከታተለችን እኔም ሀድራም ይዛ በነዒማ ማቆያ ለአመታት ተቀመጥን። ለአንድ አመት ለአንድ አመት ከተቀመጥን በኋላ እኔ ወደ ማገገሚያው ትንሽ ጠንከር እያልኩ ስመጣ የበለጠ የሚሻልህ ትዳር ብትይዝ ነው፣ ትዳር መያዝ አለብህ የሚል ሐሳብ አመጣችልኝ። ሁኔታዬን አይታ ሻል ስል ማለት ነው። ከማጉ በሚያውፅ ወጣ ብለህ ትዳር ይዘህ ብትኖር ህይወትህ መምራት ትችላለህ በሚል ትዳር አስያዘችኝ። ትዳሩ ያው ሙሉ በሙሉ እሷ ናት የደገሰችው። ያለሁበት ደረጃ ሳየው በጣም ደስታ ነው የሚሰማኝ። ጅምር ላይ በህመምም ላይ ነበርን። የተሰቃየሁት በሱስ ከሱሱ ወጣ ብዬ ወደ ትዳሩ ዓለም ገባሁኝ። ከትዳሩ ዓለም ቀጥሎ ወደ ልጅ ልጄን እያየሁኝ ትልቅ ደስታ ይሰማኛል።